የትንሳኤ በዓልን ስናከብር አቅማችን በሚፈቅደው ልክ መሆን አለበት ሲሉ በበዓል ግብይት ላይ ያገኘ ናቸው ለአሚኮ ሀሳባቸውን የሰጡ የአዲስ አበባ ከተማ ነዋሪዎች ገለጹ። ነዋሪዎቹ አቅማቸውን መሠረት ባደረገ መልኩ የበዓል ዝግጅት እያደረጉ መሆናቸውንም ገልጸዋል። ራሂል ደምስዋ አነጋግራቸዋለች። በኢትዮጵያ ባህልና ሃይማኖት ተኮር የሆኑ በርካታ በዓላቶች አሉ። ከነዛ በዓላቶች አንዱ ደግሞ በክርስትና እምነት ተከታዩ ዘንድ በከፍተኛ ድባብ የሚከበረው የፋሲካ በዓል ነው። የአማራ ሚዲያ ኮርፖሬሽን የክርስትና እምነት ተከታዩ በዓሉን በሚያከብርበት ጊዜ በምን አይነት ዝግጅት እንደሚያከብርና አቅሙን የሚመጥን ወጪዎችንስ ያወጣል ወይ የሚለውን ጥያቄ በመያዝ በተለያዩ አካባቢዎች ላይ በመዘዋወር ጥያቄዎችን አቅርቧል። እኔ አሁን አቅሜ በሚመጥነው መጠን ለዶሮ ምን ያክል ይበቃኛል የምለውን ነገር አውቃለሁኝ። አቅሜ በሚችለው ሽንኩርቷንም ምኗንም ገዛዝቼ ወደ ቤት ሄዳለሁ። ዶሮውንም ደግሞ እኔ አሁን ብዙ ሰው የአበሻ ዶሮ ይላል። እኔ አሁን የፈረንጅ ዶሮ ነው የምገዛው። የፈረንጅ ዶሮ ገዛለሁ እንደ አቅሜ። የፈረንጅ እንቁላል ገዛለሁኝ እንደ አቅሜ። ሺ ምናምን አበሻ ዶሮ ካልገዛው ብዬ አይደለም። ሰዎች ስንባል ብዙ ምኞታችን ብዙ ነው። አለም በሙሉ ብንሸቀም ብናፍሰው አይሞላ። በአቅም ደግሞ መኖር ለሁሉም ጥሩ ነው፣ ሁሉ ነገር ያምራል። ዛሬ ተበድረን ብንበላ ነገ የምንከፍለው ነገር ኬት እናመጣለን? ያንን እንደ አቅምት መኖሩ ወሳኝ ነው። በዓልን ስትሆኝ ደግሞ እንደ ራስሽ እንደ ፐርሶናል፣ ማለት ነው እንደ አቅምሽ ልኬት መሆን አለበት። ካለኝ በዓልን አሳልፋል በምችለው መጠን ካሌለኝ ደግሞ በቃ ባለው ሁኔታ ቤቴ ባለው ነገር ማሳለፍ እችላለሁ። ገብቶሻል? በዛ ነገር እኔ በዓልን እንደ ፐርሰናል አሳልፋለሁ ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ መኖር እንደሌለበትና በአቅሙ በመኖር እራሱን አስደስቶ ማሳለፍ እንዳለበት ነው መልእክት ያስተላለፉት። በተለይ ደግሞ ጎረቤትን አይቶ ጭንቀት ውስጥ የሚገባ ትዳርን የሚያውክን ነገር መመኘት የለበትም፣ ባለው ነገር ተደስቶ በዓሉን ሊያሳልፍ ይገባል ሲሉ መልእክት አስተላልፈዋል። ለራሴ እንደ ቤቴ ነው የምኖረው እንደ ጎረቤቴ ሳይሆን አቅሜን አውቄ ያለ የሚበላው የምጠጣውም ልጆችም አላስለምርኩም ብዙ ለበዓል የሚሆነውን በስተቀር ግዴታ ከሌላው ሁሉን ማለት የለበትም እንደ አቅሙ እንደ ቤቱ ሆኖ ማሳለፍ አመት ባለ ሆድ እኮ ምንጊዜ መድ ነው። እንደውም እኛ የተሻለን ከሆነ ደግሞ ከእኛ ነስ ስላሉ ሰዎች የሆነች ነገር ምሳ ከምንበላው ትንሽ አካፍለን ምን አሁን በሌለኝ ነገር ካልኩሌሽን አርጊ ለበዓል ምናምን ከማወጣው ነገ ላይም አለ አቀናት ለበዓል በቂ ሚሆኑ ከአንድ ቀን ውጭ ራስ እኮ የበዛ ነገር ነው። ለበዓል ብቻ ወሳኝ ነገር ያን ለማድረግ ይሆናል ብዬ አስባለሁ። ሁሉም በአቅሙ እንዲኖር የሚያደርግ የሱፐርማርኬት ገበያ አለ በዛ የሱፐር ማርኬት ገበያ ደግሞ በዓልን ተኮር አድርገው የሚዘጋጁ የበግ የዶሮ ስጋዎች ይገኛሉ። ያንንም በመጠቀም ሁኔታውን በማየት በዓልን ማሳለፍ ይገባል ሲሉም ነው በዓሉን አክባሪዎች መልእክት ያስተላለፉት። በአሁኑ ሰዓት ዶሮ አለ የተሰራለ ስጋ የተዘጋ እንደውም በቀደም በቴሌቪዥን ላይ ያስተላለፉ ነበረ። ጨጓራ ሳይቀር ጉበት ሳይቀር ሁሉም የተዘጋጃለ በቃ በአቅማችን ገዝተን መጠቀም የምንችለው ይሄ ዘመናዊነትን በተላበሰ ቢኖሩ ጥሩ ነው። አሁን እኮ ጊዜው እንደምታዩ ነው። ዶሮ ምዛ ተበልቶ ነው የሚገዛው ሱፐር ማርኬት። ሽንኩርትም ከተከትፎ ነው አብዛኛው ጊዜ። አሁን ሽንኩርት ራሱ ቦታ ስለሌለን ይሉሻል ክተፉልኝ፣ ምናምን የሚሉ ሰዎች አሉ። ጥሩ ነው፣ ሰው ዘመናዊ እየሆነ መጥቷል እኮ ። ጊዜውም አሰልጥኖታል። ጥሩ ሰዓት ነው ለትውልዱ። በተለይ ዶሮ በፊትም ሁል ጊዜ አለን፣ ግን አሁን ደግሞ በተለየ ና በብዛት ሙሉ የሀበሻ ዶሮዎችና የተበለቱ የሀበሻ ዶሮዎችንም ሆነ የፈረንጅ ዶሮዎች እናቀርባለን። እነዚህም ደግሞ በማሽን የተበለቱ ናቸው። ስለዚህ እነሱን ለየብቻቸው የምንሸጣቸዋሉ። እንዳልኩሽም ደግሞ አሁን ለምሳሌ ዶሮን ከእንቁላል ጋር ከዱቄት ጋር ከዘይት ጋር ከሽንኩርት ጋር አንድ ላይ አድርገን በተመጣጣኝ ዋጋ አንድ ላይ እናቀርባለን ማለት ነው።